ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የኢትዮ ቻና ቤተሰቦች ሰላማችሁ በእያላችሁበት የምድር ደግ ብዝት ሙሉ ትርፍ ይበልኝ። እንደምናላችሁ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግ ነጠሱ ለወራት በጣም በአስቸጋሪ በውጣ ውረድ የከረሙት የንስር አይን ዱካ ሾው እንዲሁም ጓደኞቻቸው የስራ ባልደረቦቻቸው ሲደክሙበት ሲለፉበት ሲወጡ ሲወርዱበት የቆዩት ጉዳይ እንግዲህ ወደ መሳካቱ እየሄደ ነው፣ እግዚአብሔር ይመስገን። ከዚህ በፊት ጓደኛ ይጠይቃል የሚጠይቅ ጓደኛ በሌለበት ዘመን እንደሚጠይቅ ሆነው ከዚህ በፊት ታቋቸው ይሆናል። እንግዲህ እህትና ወንድም መቅደስና ማን ነበረ ብቻ ወንድሟ ሆኖ ጓደኞቻቸውን ሊፈልጉ የንስር አይንን አማክሮት ነበረ። ጠፉብን፣ ደብዛቸው ጠፉብን። ከጎረቤት ደግሞ ውጭ ሀገር ለትምህርት ሄደዋል ብሎ የሚያወራ ጎረቤታችን ወይም ደግሞ እዚህ አካባቢ የሚኖር የታክሲ ሹፌር አለ ብለው ሲሉ፣ እሱም በብዙ ውጣውረድ ተይዞ ነገሩን እንዲተዉትም በብር ሊደራደሩ ሞክረው እንዲሁም ደግሞ ነገሩን ተውት ብሎ እስከ ማስፈራራት፣ በመጨረሻም ደግሞ የንስር አይንን እስከ ማገት ደርሰው፣ ይሄ ነገር ምንድን ነው እንደዚህ ያስባላቸው ተብሎ ያ ሾፌር ተይዞ ሲጠየቅም የሆነ ከክፍለ ሀገር ልዝናና ወጥቼ ወደ ክፍለ ሀገር ልዝናና ወጥቼ ማህሌትና ወንድሟን ለማየት ነበረ አይቻቸው ነበር ነበርና ስላየዋቸው ለማንም እንዳልናገር ያፍ ማዘጊያ ብር ገንዘብ ሰጡኝ ነበር ያለው። ነገር ግን እኛም ደግሞ እንደዛ ሲል እንዴ ይሄ ነገር እንዴት ነው የሚያስጠራጥር? ማለት ማንም ሰው ከወንድም ከቱ ጋር ታይቶ እንዴት ነው ገና ለገና ታያችሁ ተብሎ ገንዘብ ሊያሰጥ የሚችለው? እኔ በራሴ ጥርጣሬ አድሮብኝ ነበረ። ምክንያቱም ሰውከት እና ከወንድሙ ጋር የተለያየ ኬዝ ከሌለው በስተቀር እንዴት ነው ገንዘብ ሰጥቶ እንዲደራደር? እኔ እንደውም የመሰለኝ ማግኘት ለሰፈሩ ወሬ እንዳያወራባቸው የተለየ ሪያክሽን ኑሯቸው ሰፈር ጎረቤት ስማቸውን በክፉ እንዳያነሳ ከሀገር ውጭ ናቸው ብለው ራሳቸው እያስወሩ ላይፋቸውን እየቀጩ ወንድምና እህት ያልተገባ ነገር እያደረጉ መስሎ የነበረ እግዚአብሔር ይቅር በለኝ። ይህንን ነገር ግን ያ የመሰለን ብዙዎቻችን ነበርን። በኋላ ላይ የንስር አይን ታግቶ እስከ ከብቶች በረት ድረስ ብዙ ነገር ሆኖ ሕይወቱን አደጋ ላይ ጥሎ ወንድማችን ዱካሾ ዘላለም ዘገዬ አፈላልጎ አግኝቶት መጨረሻም ደግሞ ከዛ እናቱ የንስር አይን እናት በምታገቱ በጣም ተጨንቀው ሆስፒታል ከመግባት የደረሱት እናቱ እንኳን ሳይቀር ትቶ እንደገና ዳግም የእነ ማህሌትን ጉዳይ ካልጨረስኩ አልተኛም ብሎ ደፋ ቀና ሲል ብዙ በውስጡ ብዙ ወንጀለኞችን ሽጉጥ እየተዳቀንባቸው በየቦታው ብዙ ነገር እየሆኑ የወጡ እየወረዱ በመጨረሻም ደግሞ ማህሌት እንዳለ ማህሌትና ወንድማናቴ እንዳሉ መድኃኒት እየተሰጣቸው ምግብ ሳይሰጧቸው ቤቱን እናት አባቶቻቸው የተገደሉ በተከታታይ ብዙም ሳይቆዩ እንደሞቱባቸው ተነግሮ ሰምተው፣ የቤት ሰራተኛቸው በነበረ መውዚት ሆና የተቀጠረችው ዘበኛው፣ የተቀጠረ ሰው ደብረ ዘይት ታይተዋል ተብለው በእነዚህ ሁሉ እነሱ ጋር ይሄ ሁሉ ነገር ንክኪ እንዳለው ስራውን በአግባቡ መሰራቱ የነሱ ድርጅት የእናት አባታቸው ድርጅት እየተሰራ መሆኑ በጣም ጥርጣሬ ውስጥ የከተታቸው፣ እንዲሁም ደግሞ የማህሌት ፍቅረኛ ነው ተብሎ የነበረው ሰውዬ ተገኝቶ ሲጠየቅ ገንዘባቸውን እሷን በመስተፋቀር አጥምደው ገንዘባቸውን በእሷ በኩል ከአካውንት ወደ አካውንት እንድታስተላልፍላቸው አድርገው ነበረ ይህን ሁሉ ታሪክ ሲሰሩ ገንዘባቸውን ስማቸውን ለማዛወር ገንዘባቸውን ለመውረስ ነበረ። ድርጅቱን በስማቸው ለማድረግ ነበረ። ይህንን ግን እነሱ አልቀበልም በማለታቸው ነው። ነፍሳቸውን ነፍሳቸውን ማጥፋት ባይችሉም እግዚአብሔር ቀኑ ስላልደረሰ ህይወታቸውን እንዲያጠፉባቸው ስላልፈለገ ቀኑ ሲራዘም ሲራዘም ለሁለት ዓመታት በእስር በመድኃኒት። በብዙ ነገር ሲንገላቱ ቆይተዋል። እነሱም የዚህ የወንጀሉ ውስብስብነትን በጣም እንደም መላ ኢትዮጵያ አለበት እጁ አለበት ማለት ይቻላል። እያንዳንዱ ከደላላ ሁሉም አይነት ሰው ሁሉም አይነት ሰው በአሁኑ ሰዓት ወንጀለኝ እኔ እንጃ፣ በየቤቱ ይሄንን ቪዲዮ አይቼ እኔ እንጃ፣ በየቤቱ ግን ጤነኛ ሰው አለ እንዴ? ብዬ ራሴ ይኑር ይሆን ብዬ እስክጠይቅ ድረስ። ምክንያቱም ሰው እንደ ሚስቶቻቸው እንኳን ሳያቁ ልጆቻቸው ሳያውቁ ብዙ ነገራቸው ቤተሰብ ሳያውቁ እያወቁም ቢሆን የተዘፈቁበት ብዙ ወንጀል ታሪክ የሰሩበት ሰው ውዴት እየሄደ ነው። በቃ እንዴ? የሰው ነብስ እንትን በአጣብቂኝ ተይዞ እነሱ ግን የዛሬ እንጀራ በልተማደሪያቸውን ያዩ። እናም ይህ ውስብስብ የሆነ የወንጀል ታሪክ በጣም ከረዥም ወራት አታካች ከረጅም ቀናትም አታካች ትግል እና ወጣውረድ በኋላ እነዘላለም በህይወታቸው ብዙ አስተናግደው ሚስቶች የዘላለም ሚስት መታገድ ብዙ ነገር ከጀርባቸው፣ እንዲሁም ደግሞ አብሯቸው ከሚሰሩት እራሱ ማለት በወንጀሉ ሲጠልፏቸው ሲጠልፏቸው እነሱንም ሲከሷቸው በቃ እስከ ሞት ሽረት በቃ የሞት ሽረት ትግል የህግ አካላትን ተጨምረውበት በጣም ሀገር በሙሉ በሚባል ደረጃ በዚህ ወንጀል ታሪክ የተሳተፈበት እናም በመጨረሻ በዚህ ውጣ ውረድ ሞታለች ማህሌት ራሱ ከመድሃኒት ብዛት ሞታለች ተብላ ሞታለችም ብለው መርዶ አወጡ። ያም ሳይሳካላቸው ቀርቶ እግዚአብሔር ይመስገን እነሱን ተስፋ ሳይቆርጡ ፍለጋቸውን አጠናክረው በመቀጠላቸው ማህሌት በህይወት ልትገኝ ይችላለች። እግዚአብሔር ይመስገን የምር በህይወት እኔ እንጃ። ባለፈው ሞታለች ብለው የተሰራ ቪዲዮ ላይ ሳያት ልክ እንደ ማቃት ነው የሆነት፣ እንትን ያለኝ አንጀት እየበላች። ምክንያቱም እነሱ ይህ ሁሉ መንገላታት የደረሰባቸው እናት አባታቸውን ድርጅት አሳልፈን አንሰጥም አንፈርምም በማለታቸው ነው እና እንዲፈርሙላቸው ነው። ከተፈረመላቸው በኋላ ደግሞ እነሱ ደብዛቸውን ለማጥፋት ነበር ያሰቡት። ግን እግዚአብሔር አምላክ ቀኑ ስላልደረሰ ይኸው እስከዛሬ ድረስ በዚህ ችለ ሁለት ዓመት የጭንቃ መታታቸው ውስጥ ወንድማና እስካሁን እንግዲህ አለ የተባለበት ቦታ ባንሰምም፣ ማህሌት ግን ሲደፍሯት ብዙ ነገር ሲያደርጓት ቆይተው ልም ያለ በቃነጃ እንደሚደረስባቸው ሲያውቁ ከከተማ ወጥተው ልም ያለ ገጠር አስገብተዋቸው እንደዚሁም ከዛም ደግሞ አብሯቸው የሚሰሩት ጥቁም አድርገውላቸው አድርገው ለዚህ ላስጠፋት ሰውዬ ከቤት ይዟት ወጥቶ ጫካ ጥሏት ነው የተገኘችው እና በጣም አዝነው አልቅሰው ነበር። በጣም የምር ስሜታቸው ተነግቶ እነዘላለም የንስር አይን ልዑል ማለት ነው። ልዑል በጣም ልቦናቸው ተሰብሮ ነበረ። ግን ህብረታቸው ደስ ይላል በጣም የምር እንደዚህ ወጣ ውረድ ውስጥ ሆኖ በአንድ ላይ በህብረት እኔ እንጃ፣ እንደዚህ አይነት የወንጀል ታሪክን አሳዶ መያዝ ቢኖር የምር ሀገራችን ላይ እንደዚህ ወንጀለኛ አይበረክትም። ግን ደግሞ በመላ በዚህ ታሪክ ውስጥ በዚህ ወንጀል ታሪክ ውስጥ ግን ያልተካተተ የህዝብ ብዛት የለም። እኔ እንጃ ምን ያህል እንትኑ ይሄ ድርጅት ምን ያህል እንደሚያንቀሳቅስ ነው የምትረዱት። ነገር ምክንያቱም ይሄ ሁሉም የሆነው የገንዘቡ ደረጅምነት የሚደርሰው እንግዲህ ብዙ ሰዎችን የእያንዳንዱ የብዙ ሰው ህይወት ውስጥ ገብቷል ማለት ነው። እዚህ ድርጅት የዚህ ድርጅት ንብረት እንግዲህ ያው የሚንቀሳቀሱት እነሱን በሚሊዮን ብር እያፈሰሱ እንግዲህ መዋለን የእነዚህን የድርጅታቸውን ገንዘብ ነው እንግዲህ እያንዳንዱን ሰው በገንዘብ ያጠመዱት። ግን ደግሞ ይህን ያህል ማለት ምን ያህል ቢሆን ነው? እና ምናልባትም ይሄ የነ ማህሌትና የነናቲ እናትና አባት አሟሟትም ከነዚህ ሰዎች ጋር እያያያዙት ነው። ብዙዎቹ እንግዲህ ምናልባት እናትና አባቶቻቸው ተከታታይ በተከታታይ የሞቱት ምናልባትም ከዚህ በንብረቱ ጉዳይ ብዙ እነዚህ ይህን ንብረት እንፈልገዋለን ያሉ ሰዎች ምናልባት እነሱ አስገድለዋቸው ሊሆን ይችላል የሚልም ጥርጣሬ አለ። እነሳ እንፈልጋቸዋለን አፋልጉን ብለው የተነሱት በመሀል ሀሳባቸውን ቀይረው ይሄ የገንዘቡ ውጅ ረጅምነት እነሱም ጋር ደርሶ ሀሳባቸውን እንዲያስቀይር እንዲቀይሩ ነገሩን እንዲታዉት ፍለጋ የወጡትንም እንዲረሱት መልሰው ድጋሚ የወጡ ቢሆንም ግን እነዚህ ልጆች እግዚአብሔር እንግዲህ ምናልባት በሕይወት አሉና እናንተ ናቸው መድረሱላቸው ብሏቸው ሊሆን ስለሚችል እነሱም ከሀሳባቸው እረፍ ያቅቃ አንልም ብለው ፍለጋቸውን አጠናክረው በመቀጠላቸው እንግዲህ ዛሬ ናቲ ያለበትን ሁኔታ ባነቅም ማለት በሕይወት ተገኝታለች ያለችበት ሁኔታ ቢያሳስብም ግን በሕይወት መኖሯ ነው። ሞቶች ብለው እያስነገሩ ጊዜ በጣም ነበረ እንደማውቃት ነገር አንጀትቴ የተንሰፈሰፈው ዛሬ ግን በሕይወት አለች ተብላ ሳያት በጣም ነው ደስ ያለኝ። ይምር በጣም ነው ያሳዘነችኝ። ሰው ለገንዘብ ብሎ ሰውን በዚህ ልክ አንድ ሰው እንዴት ነው በራሱ ላይ እንዲሆንበት የማይፈልገውን ነገር እንዴት ነው በሰው ላይ ጨክኖ ሊያደርግ የሚችለው? መራብን፣ መጠማት፣ መጎሳቆልን በቃ እኔ እንጃ እያንዳንዱን ነገር ማንንም ሰው ይህንን ነገር አይፈልገውም። ማለት ለምንድን ነው ይህንን ካልፈለገ ለምንድን ነው ለሰዎች ይህንን ሁሉ ነገር እንዲደርስበት የሚያደርገው? በቃ መንገላታትን ማንም ሰው ለራሱ ቢሆን አይወድም አይደለን? ማንም ሰው ለራሱ ቢደረግበት ይህንን ማንም አይወድም። አሜን ብሎ የሚቀበልም የለምና ግን ሰዎች ላይ ሲሆን ለምንድን ነው? በሰው ላይ እንጨት ቁስል በሰው እንጨት በሰው ቁስል ላይ እንጨት መስደድ የሚቀለል እና እነዚህን እንግዲህ እህትና ወንድማችንን በህይወት እንዲገኝ እግዚአብሔር አምላክ ይርዳው። እህታችንም እግዚአብሔር አምላክ ጨርሶ ይማርሽ። በጣም ደስ ብሎኛል ማርያም በህይወት መገኘት አበራሱ እና በጣም እግዚአብሔር ይመስገን እና ስለሆነው እግዚአብሔር ይመስገን። ደስ ብሎኛል። ደስ ይበላችሁ። ወይ ወንድማችን የምታገኝቶ ደግሞ መልካም ዜና የምንሰማበት ያድርገልን። ይህንን ቻናል ሰብስክራይብ ማድረግ አትርሱ። ሰላማችሁ ብዛ። ገኒቲዎ